የውሳኔ ሰዎች ካልሆንን ወይ ህይወት ይወስንልናል ወይ አካባቢዎችን ያሉ ሰዎች ይወስኑልናል። ከዛ በኋላ ኃላፊነቱ ማን ሊወስድ ነው? በጣም ወደ ኋላ ይጎትታል ብዬ ከማስባቸው ነገሮች መሀል አንዱ ይሄ ነው። ጉልበታችንን አቅማችን ለሰዎች አሻግረን መስጠት ማለት ነው። ምክር ስንወስድ ከማን ነው የምንወስደው የሚለውን ማሰብ አለብን ማለት ነው። ከባለሙያ ነው የምንወስደው፣ ያንን ነገር ካለፈበት ሰው ከኖረበት ሰው ስንወስድ ብዙ ነገር አይቶ ስለሆነ ምክሩ የሚመጣው ከብዙ አቅጣጫ ታይቶ ስለሆነ ፍርሃት ብቻ የሚፈጥር አይሆንም። የውሳኔዎቻችን ውጤቶች ነን። የወሰናቸው ውሳኔዎች እዚህ ቦታ አድርሰውናል። ያለንበትን ቦታ ስናየው ደግሞ እንኳንም ወሰንኩ፣ እንኳንም ይሄን መንገድ መጣሁ። እያንዳንዱ የሄድኩበት መንገድ፣ እሺ ያልኩትም፣ እሺ ያላልኩትም፣ የተቀበልኩትም፣ የተውኩትም በሙሉ የምወደው ቦታ ላይ ነው ያደረሰኝ። ሰላም፣ እንዴት ናችሁ? ዛሬ ሌላ ሀሳብ ተመልሼ መጥቻለሁ። አንድ ጓደኛዬ ጋ ስናወራ የውሳኔዎቻችን ውጤት ነን ብላ ሀሳብ አነሳችና እሱ ላይ ተወያየንበት እና እኔ መለስ ብዬ እስካሁን የወሰንኳቸውን ውሳኔዎች አየኋቸው። እውነቷን ነው እንዳለችውም አሁን ላይ አሁን ላይ ራሴን ስመለከተው እነዛ የወሰንኳቸው ውሳኔዎች ያደረሱኝ ቦታ ነው ያው ፈጣሪ ለእኛ የጻፈልን መንገድ ህይወት አለ፣ አብሮ ደግሞ የእኛም ፍላጎትና ፍቃድም ስላለ ራሳችንን የሆነ ቦታ እናገኛለን ማለት ነው። እና መለስ ብዬ ሳይ ከባድ የሚመስሉ በሰዓቱ በጣም ሪስክ የነበራቸው ውጤቱን የማላቃቸው ውሳኔዎችን ወስኛለሁ። ይሄን ስላችሁ ለምሳሌ ትምህርት የተማርኩት ሌላ ሀገር ነው፣ ሆላንድ ሀገር ነው የተማርኩት። ልክ እንደጨረስኩ ልክ ግራጁዌት እንዳደረግኩኝ በወሩ ነው ተመልሼ የመጣሁት ስራ እዚህ እሰራለሁ ብዬ ማለት ነው። እና አሁን ያ ውሳኔ ስወስን በሰዓቱ ቀላል ውሳኔ አልነበረም። በጣም ብዙ ሰው ተቃውሞኝ ነበር። ብዙ ሰውም ለምን እንዴት የተሻለ እድል የተሻለ ቦታ ያው የተሻለ ገንዘብም ያስገኛል ተብሎም ስለሚታሰብ እዛው ለምን አልቆየሽም አልቀረሽም? ተብያለሁ በተደጋጋሚ። አሁንም ይሄንን ስናገር ይሄንን ታሪኬን ስናገር ብዙ ሰው ይለኛል እንዴት ተመልሰሽ መጣሽ? እና የለዛ ጥያቄ እርግጠኛ የሆነ መልስ አልነበረኝም። በሰዓቱ ይህን ልሰራ ነው የሚል እርግጠኛ የሆነ መልስ አልነበረኝም ወይም ይሄን አገኝበታለሁ የሚል እርግጠኛ መልስ አልነበረኝም። ነገር ግን የሚሰማኝ ስሜት ነበር፣ ውስጤ የማረፍም ስሜት ልትሉ ትችላላችሁ። እዚህ ስመጣ ትምህርት እየተማርኩኝ ክረምት ክረምት መጣ ነበር ለረፍት ማለት ነው እና የሚሰማኝ የእረፍት ስሜት ወይም የፋሚሊየር የመሆን አለ አይደል፣ በቃ የራሳችሁ ቤት ስትሄዱ የሚሰማችሁ ስሜት እሱ ይሰማኝ ነበር፣ እዚህ ስመጣ። ሲሄድ ደግሞ ያ ስሜት የለም አንዱም ያ ይመስለኛል የመለሰኝ ነገር። ሲቀጥል ባላቀውም የስራ ዓለሙን ባላቀውም በሰዓቱ እዚህ ያለውን የስራ ሁኔታ ምን ያህል ስኬታማ ሊሆን እችላለሁ አልችለው የሚለውም መናገር አይቻልም። ገና ከትምህርት ቤት የመጀመሪያ ዲግሪ ዘን ወተን ያንን መናገር ይከብዳል ግን ምሰራው ነገር እንዳለኝ ደግሞ ይሰማኝ ነበር። አሁን እነዚህ ስሜቶች ናቸው፣ የሚጨበጡ ነገሮች አይደሉም፣ እርግጠኛ የሚኮንባቸው ነገሮች አይደሉም። ለሰውም የምናስረዳቸው ነገሮች አሉ አይደሉም። እኔም በሰዓቱ ማስረዳት አልቻልኩም ግን ያንን የተሰማኝን ስሜት አምኜው ነው የመጣሁት ማለት ነው እና እርግጥም መንገዱ ትክክል እንደሆነ አውቃለሁ። አሁን መለስ ብዬ ስመለከተ ራሴን ያንን መወሰኔ ትክክል እንደሆነ አሁን ይገባኛል። ያው ካለፈ በኋላ ማለት ነው። ሰላም እንዴት ናችሁ? እንኳን ወደ ግሬትነስ ሾው በሰላም መጣችሁ። ይሄ ቻናል ለሕይወትም ለስራም ለተለያዩ የህይወት ክፍሎቻችን በጣም ጠቃሚ የሆኑ ትምህርቶች የሚተላለፉበት ቻናል ነው። አብራችሁን ያላችሁ ሰብስክራይብ አድርጋችሁ አብራችሁን ያላችሁ ተመልካቾቻችን እናመሰግናለን። ያልሆናችሁ ደግሞ አብራችሁ እንድትሆኑ ሰብስክራይብ አድርጉ። ትምህርትም ስመርጥ የሚጠበቁ የትምህርት አይነቶች ነበሩ ብትማሪ መባላቸው ያው ጎበዝ ተማሪ ከመሆን ጋ አብሮ የሚመጡ ማለት ነው። ነገር ግን የመረጥኩት ብዝነስ ለመማር ነው። ብዝነስ አድሚኒስትሬሽን የተማርኩት የመጀመሪያ ድግሬ በሱ ነው እና እሱን ስመርጥ እርግጥ ነበረኝ ነጥቡም ነበረኝ። ትልልቅ ዩኒቨርሲቲዎች ውስጥ ሄጄ የመማር እድሉም ነበረኝ። ነገር ግን ምንድን ነው ያየሁት ራሴ ላይ ቶሎ የመሰልቸት እና አዲስ ነገር የመፈለግ ተፈጥሮ አለኝ እና ይሄ ይሄኛው ለምሳሌ ህክምና ላይ ወይም የተወሰኑ ዲስፕሊኖች አሉ። ኤግዛክት መሆን፣ ፕሪሳይስ መሆን የሚጠይቁ ፊልዶች አሉ እና የራስን ክሬቲቪቲ ለማምጣት እዛ ላይ ብዙም የማይፈቅዱ ማለት ነው። ያ ነገር ገብቶኛል በሰዓቱ እና ስመርጥ ብዝነስን ስመርጥ ምናልባት የተለያዩ ድርጅቶች ላይ የመስራት የተለያዩ አይነት ኢንዱስትሪዎች ላይ መስራት ስለምችል ይህንን ይህንን ፐርሶናሊቲን ወይም ይህንን ማንነቴን ሊመቸው ይችላል ብዬ ነው የመረጥኩት ቢዝነስ አስታውሳለ። ኤግዛክትሊ ስመርጥ ያንን ማለት ነው። ከዛ ደግሞ ሌላ የመረጥኩት ነገር ምንድን ነው? ስማር ሃይ ስኩል የእንግሊዞች ትምህርት ቤት ነው ብሪቲሽ ስኩል ነበረ ሃይ ስኩል የተማርኩት። የእነሱ ትምህርት እስከ አስራ ሦስተኛ ዓመት ድረስ ይሄዳል። እኛ እስከ 12 ነው ያለነው። እነሱ ጋር 13ተኛ ዓመት ድረስ ይሄዳል። እና 11ኛ ክፍል ላይ ግን ልክኛ ኢሲኤልሲ እንደምንለው እነሱ ጂሲኤስ ይሉታል ያንን ተፈትኖ ወደ ኮሌጅ መግባት ይቻላል። እና ያንን ራውት ነው የመረጥኩት፣ ያንን መንገድ ማለት ነው። ሁለቱን ዓመት ትቼ 11ኛ ክፍል ያንን ተፈትኜ ገባሁ ዩኒቨርሲቲ ማለት ነው። ይህም ውሳኔ ነው እንጂ ሁለቱን ዓመት መቀጠል እችል ነበር። ስለዚህ ጊዜውን አሳጠርኩት ማለት ነው፣ ይህንን በማድረግ በምቻሌ ከዛ ደግሞ ዩኒቨርሲቲም ስቆይ የአራቱን ዓመት ትምህርት አንዱን ዓመት ክረምት ላይ መማር ይቻላል። ክረምት ላይ ተምሮ ማሳጠር ይቻላል። ስለዚህ የአራቱን ዓመት ትምህርት በሶስት ዓመት ጨረስኩ ማለት ነው። እነዚህ እነዚህ ነገሮች ጊዜ ሰጡኛው ቶሎ እንድጨርስ አደረጉኝ ማለት ነው። ይህን የምላችሁ ምንድን ነው ውሳኔዎች ውሳኔ የመወሰን ይሄ መስላችን ማደግ አለበት አብሮት ግን ኮንስኩዌንስ አለው። አብሮት የሚመጣ መልስ አለ ወይም ምላሽ አለ። ያ የመረጥነው መንገድ የሚወስድን ቦታ አለ። ምናልባት የኢኮኖሚክስ ወይ ቢዝነስ ተማሪዎች ከሆናቸው ኦፖርቹኒቲ ኮስት የሚባል ነገር አለ። ኦፖርቹኒቲ ኮስት ማለት ይሄን ነገር ስመርጥ ይሄኛውን ነገር አላገኝም። ለዚህ የምሰጠውን ጊዜ፣ ገንዘብ፣ አቴንሽን ለዚህኛው ነገር ላይ ሳውል ይሄኛው ነገር ይጎልበታል ማለት ነው። ኮስት አለው የኦፖርቹኒቲ ኮስት ይባላል። ስለዚህ ምርጫ ስንመርጥ ምን ተወው ነገር አለ ማለት ነው። ስለዚህ ኃላፊነት አለው ከውሳኔው በኋላ ልክ እንዳልኳችሁ፣ እኔ መጣሁ። በመምጣቴ እዛ ሊኖር የሚችለውን እድልም አማራጭም ተውኩት ማለት ነው። ኮስቱ እሱ ነበረ። ያንን አደረግኩኝ መጣው። ስለዚህ እዚህ የማገኘውን የሚመችም የማይመችም የሚጠቅመኝም አይጠቅመኝም፣ የሚሆነኝም አይሆነኝም፣ ኪሳራም ስኬትም፣ ያንን ለመቀበል ግን የሚችል ትከሻ ደግሞ አብሮ ያስፈልጋል ማለት ነው ከውሳኔያችን ጋር። ይህን ማነሳው ለምንድን ነው? የውሳኔ ሰዎች ካልሆንን ወይ ወይ ህይወት ይወስንልናል፣ ወይ አካባቢዎችን ያሉ ሰዎች ይወስኑልናል። ከዛ በኋላ ኃላፊነቱ ማን ሊወስድ ነው? እኛ አልወሰድንም መጀመሪያ። ስለዚህ የተወሰነውን ውሳኔ ፈልገን የተቀበልነው ካልሆነ ወይም ለዛ ነገር እኔ ብለን ካልወሰድነው ወደ ራሳችን ካልወሰድነው የማን ኃላፊነት ሊሆን ነው? ስለዚህ የሰዎች ኃላፊነት አድርገን ካሰብን ደግሞ ምን ይሆናል? ያ ነገር በማይሳካ በማይሆን ሰዓት፣ በሚያስቸግር ሰዓት፣ ከባድ ነገሮች በሚፈጠሩ ሰዓት ሰዎች ላይ ብሌም ልናደርግ ሰዎችን ልንኮንን እንደዚህ ያደረጋችሁ ልንል ነው ማለት ነው። ይሄ በጣም ወደኋላ ይጎትታል ብዬ ከማስባቸው ነገሮች መሀል አንዱ ይሄ ነው። ፓወራችንን ወይም ጉልበታችንን አቅማችን ለሰዎች አሻግረን መስጠት ማለት ነው፣ እንዲወስኑልን ፈቅደንላቸው። ከዛ ደግሞ የሚመጣውንም ነገር ለእነሱ ላይ ምክንያት እያደረግን የምንሄድ ከሆነ እኛው በህይወታችን እየቀለድን ነው ማለት ነው በሌላ አነጋገር ስለዚህ የወሰንነው ውሳኔ የት ያደርሰናል? የወሰንነው ውሳኔ አስቸጋሪ አይደለም ማለት አይደለም። ሌላው፣ ለምሳሌ ይህን ስራ ስጀምር ከዚህ በፊት ሌሎች ስራዎች ነበሩኝ። አሁን ይሄ የምንሰራው ትምህርት ነው። አሁን የምንሰራው ስራ ሚዲያንም ለማስተማሪያ ነው የምንጠቀምበት። እንግዲህ ሬዲዮ ላይ ነው የተጀመረው ግሬትነስ ሾው። ያንን ስጀምርም ወስኜ ነው ማለት በቃ አንድ የሬዲዮ ዝግጅት ክሬታ አደርጋለሁ ፈጥራለሁ ብዬ ነው የጀመርኩት። ለዛም ሚሆን እውቀት አልነበረኝም፣ ልምድ አልነበረኝም። ግን በቃ እማራለው ሞክረዋለሁ ብዬ ወሰንኩኝ፣ ጀመርኩኝ። ያ ጅምር ነው እዚህ ጋ ያደረሰኝ። ለምሳሌ ከሬዲዮ ደግሞ ወደ ቲቪም ስምናመጣው እንደዛው ማለት ነው። ወደ ዩቲዩብም ሲመጣ እንደዛው። ስለዚህ ውሳኔዎቻችንን አብሮ ኃላፊነት እንዳላቸው አብሮ መውደቅ መነሳት እንዳለው በእነዚህ ዓመታት ውስጥ አስራና አስራ አንድ ዓመት ሆኖታል። አሁንም ውስጥ በእነዚህ ውስጥ በጣም ብዙ ነገር አልፏል። ግን የእኔ ውሳኔ ስለነበር እና ውሳኔው ደግሞ ትክክለኛ እንደሆነ ስለማምን የሚመጣውን ምላሽ ተቀብዬው ነው የተጓዝኩት ማለት ነው። ምናልባት የምፈልገውን ያህል ገንዘብ አልሰጠኝ ይሆናል። ብዙ ለዚህ ኢንቨስት አድርጌ ያለው ይህንን አይነት ሀሳቦችና እውቀቶች ለማስተላለፍ የተለመደ ስላልነበረ እንደነዚህ አይነት ዝግጅቶች የተለመዱ ስላልነበሩ በሰዓቱ የሚሰራም ብዙ ሰው አልመሰለውም። ብዙም ዲስከሬጅ የሚያደርጉ ማለት ባይጀመርስ ሌላ አይነት ርዕሶች ላይ ብትሰሪ ተብያለሁ ብዙ ጊዜ። ስለዚህ ይሄን ሁሉ ነገር አይ ነው ይሄን አምኜበታለሁ፣ ያስፈልጋል፣ ይጠቅማል። መጥቀሙን በምንድን ነው የማውቀው? የሚያዳምጠኝ ሰው እንደሚጠቅመው እየነገረኝ ነው። ምላሹ ይሄ ነው። ሰዎች ህይወት ሲለወጥ እያየሁበት ነው። ከዛ ውጭ ግን የኔ ተሰጦ የኔ የተሰጠኝ የተሰጡኝ ውስጥ ያሉት ነገሮችንም ደግሞ ዲስፕሌይ ማድረግ የምሞክርበት የማይበት ክሬት ማድረግ የምፈጥርበት ቦታ ነው ይሄ። ስለዚህ ከስራም አለፈ ማለት ነው። ስለዚህ ያንን አምኛለሁ አይደለ፣ ያንን መንገድ ነው የተጓዝኩት። ሰላም እንዴት ናችሁ? በግሬትነስ ስኩል ስር ከሚሰጡት ስልጠናዎቻችን መሀል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት፣ በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬም አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ። ጉዞ አያስቸግርም ማለት አይደለም ማለት ይሄ ነው። ከውሳኔው በኋላ ኃላፊነቱን ስንወስድ ለሁሉም ነው የምንወስደው ለስኬቱም ለማይሳካውም ነው ሀላፊነት የምንወስደው ግን ምርጫው ልክ አይደለም ማለት አይደለም ስኬቱ ስላልመጣ የመረጥነው ነገር ተሳስተናል ማለት አይደለም በመንገዱ ላይ ደግሞ እየቀየርን አንሄድም ወይም ደግሞ ወደ ሌላ አቅጣጫ ሄድም ማለት አይደለም መጀመሪያ የጀመርንበትን መንገድ ሁሌ ይዘነው እንሄዳለን ማለት አይደለም ፖይንቱ ግን ምንድን ነው የእኛ ነው ወይ ነው ውሳኔው የኔ ነው ወይ ውሳኔው የኔ ነው ወይ መንገዱ የኔ ነው ወይ ህይወቱ የኔ ነው ምላሹም የኔ ነው። ኢቭን በሚያስቸግርም ሰዓት አሁንም ለዛም ደግሞ ኃላፊነት ወስዳለሁ። እርግጥ የሰዎችን ሀሳብ የሰዎችን ምክር ብዙ ጊዜ ተናግሬያለሁ። እኔንም እዚህ ስራ ውስጥ ስቆይ እኔን ደግሞ ሜንቶር የሚያረጉ ኮች የሚያደረጉ በጣም ብዙ ሰዎች ከጀርባ አሉ። ስለዚህ እኔም እየተማርኩ ነው ባስተምርም እኔም ደግሞ ተማሪ ነኝ። ስለዚህ አናዳምጥም ማለት አይደለም ግን፣ ያመንበትን የመሰለንን ነገር ደግሞ ሰፖርት የሚያደርጉ ሰዎች የሚያደናቅፉን ወይም የሚጎትቱን ሳይሆኑ ወይም ደግሞ አትችሉም የሚሉን ሰዎች ሳይሆኑ ያንን ነገር እንድንሞክረው የሚያግዙን መሆን አለባቸው። መሞከሩ አይደለም ስህተት። ይሄም ይፈጠራል አንዳንድ ጊዜ እንወስናለን። ውሳኔውን እንወስንና ስንሞክረው የሚያዩን ሰዎች ምናልባት እነሱ ስላልሞከሩት። ለምሳሌ ንግድ ሪስክ አለው። ፌል የማድረግ የመውደቁ የአለመስራቱ ፐርሰንቴጅ ብዙ ነው። ስለዚህ እዛ ውስጥ ስንሄድ የሚያዩን ሰዎች ምናልባት ንግድ ውስጥ የሌሉ ሰዎች ናቸው እነዚህ ሰዎች፣ ወይም ደግሞ ለንግድ ያላቸው አመለካከትም ልክ ያልሆነ ሊሆን ይችላል ስንሞክር ከመሞከራችን በፊት የሚነግሩን ከሆነ አስቸጋሪነቱ። አሁን ይሄ ምክር ስንወስድ፣ እንዴ ከማን ነው የምንወስደው የሚለውን ማሰብ አለብን ማለት ነው። ከባለሙያ ነው የምንወስደው ወይም ደግሞ ካለፈበት ያንን ነገር ካለፈበት ሰው ከኖረበት ሰው ስንወስድ ብዙ ነገር አይቶ ስለሆነ ምክሩ የሚመጣው ከብዙ አቅጣጫ ታይቶ ስለሆነ ፍርሃት ብቻ የሚፈጥር አይሆንም። እዚህ እኛ መጠንቀቅ አለብን። ማንን ምንድን ነው የምናማከረው፣ ምንድን ነው የምንጠይቀው፣ ምን ላይ ነው መታገዝ የምንፈልገው፣ ከማን ነው የምንፈልገው። አጠገባችን ስላሉ ጓደኞቻችን፣ ስለሆኑ ቤተሰቦች ስለሆኑ ብቻ ማገዝ ይችላሉ ማለት አይደለም። ማገዝ የሚችሉበት ቦታ ይኖራቸዋል። ሁሉንም ማገዝ ይችላሉ ማለት ግን አይደለም። ይህንን የመምረጥ ግዴታ እና ኃላፊነት ደግሞ አለብን ማለት ነው እያለን እንግዲህ አሁን ይህን ስላችሁ ውሳኔ በየቀኑ ነው የምንወስነው ነው። ምን ለብሳለሁ ከሚለው ውሳኔ ጀምሮ ፀጉሬን እንዴት ላድርገው፣ የት ቦታ ልዋል፣ የትኛውን ስራ ልስራ፣ ብዙ ነው የምንመርጠው የምንወስነው ነገር ብዙ ነው። ዴ ሞመንቱ ሞመንት ውሳኔ ላይ ነን ያለ ነው በየቀኑ። ተለቅ የሚሉት ውሳኔዎች ጊዜ የሚፈልጉ ውሳኔዎች ወይም ደግሞ ምናልባት መንገዳችንን በጣም ሊቀይሩ የሚችሉ ውሳኔዎች ደግሞ አሉ። ህይወታችን ላይ ሜጀር የምንላቸው ውሳኔዎች አሉ ምናልባት ትዳሩ ስንመጣ የትዳር አጋራችን ስንመርጥ እዚህ ላይ አሁን ይሄ ትልቅ ህይወታችን ላይ ትልቅ ለውጥ ሊያመጣ የሚችል ውሳኔ ስለሆነ ብዙ ይፈልጋል ማለት ነው ብዙ ማሰብ ብዙ መጸለይ ይፈልጋል ብዙ ነገር ከኛ ይጠይቃል ይሄኛው እንደነዚህ ደግሞ አሉ ሜጀር ሜጀር የሆኑ ሁሉም ላይ ግን የኛ እጅ የኛ ኃላፊነት የኛ ቦታ ግን ትልቅና ጉልህ ነው። ስለዚህ አሁን ለእኔ ጓደኛም እንዳለችው ልክ ናት። የውሳኔዎቻችን ውጤቶች ነን። የወሰናቸው ውሳኔዎች እዚህ ቦታ አድርሰውናል። ያለንበትን ቦታ ስናየው ደግሞ እንኳንም ወሰንኩ እንኳንም አልኩኝ። አሁን ለራሴ ሳየው እንኳንም ይሄን መንገድ መጣሁት። ይሄ እያንዳንዱ የሄድኩበት መንገድ እና እሺ ያልኩትም እሺ ያላልኩትም የተቀበልኩትም የተውኩትም በሙሉ የምወደው ቦታ ላይ ነው ያደረሰኝ። የምደሰትበት፣ የምኮራበት፣ ልክነት የሚሰማኝ ልክ እንደሆንኩኝ የሚሰማኝ ቦታ ላይ ነው ያደረሰኝ፣ እና በዛ ደሰታለሁ በደረስኩበት ቦታ ማለት ነው። መንገዱን ግን ስነግራችሁ ብዙ ብዙ ብዙ አስቸጋሪ፣ ጨለማ የሚመስሉ ማይታለፍ የሚመስሉ እንድጠራጠርም ራሴን ያደረጉኝ ጊዜያቶች ነበሩ። ልክ እኔ ይሄን ነገር መወሰን ነበር እንዲህ መሄድ ነበረብኝ ያልኩባቸው ብዙ ጊዜያቶች ነበሩ። ምናልባት አናወራቸው ስለሆነ ነው እነዚህ ሞመንቶች ስለማንናገራቸው ይሆናል እንጂ ያንን ዳውት አለ አደለም፣ መጠራጠር፣ ራስን መጠራጠር ኖርማሊ ይኖራል። አለ አለ፣ እኔ ጋርም ልላችሁ ፈልጌ ነው። ግን በሂደት የገባኝ ነገር ምንድነው የሚያልፍ ስሜት ነው ተፈጥሯዊ ነው ይሄ ስሜት ቢሰማን? ከዛ ደግሞ የምንለካበት ስኬት ብለን የምንለውን ነገር ምንለካበት መለኪያውም መጠየቅ ያለበት ይመስለኛል። ለራሳችን ለእኔ ለሶፊ ምንድን ነው መለኪያው? ለሌላውም ሰው ምንድን ነው? የሁሉንም መለኪያ ወስደን ለራሳችን ካደረግን አስቸጋሪ ይሆናል። አንደኛ፣ ሁለተኛ የእያንዳንዳችን መንገድ በጣም ይለያያል። የሚመሳሰል ይመስላል፣ ግን ዲቴሉ በጣም ልዩ ይለያያል። ስለዚህ በሌላው መለኪያ ራሳችንን መለካትም ማስተካከል የሚፈልግ ይመስለኛል። ሶ እነዚህ ነገሮች ካሉ ውሳኔዎቻችን የሚያበረቱን፣ የሚያጠነክሩን፣ በራስ መተማመናችንን የሚጨምሩ ምንም ነገር ቢመጣ በህይወታችን ላይ አሁንም ተነስተን ወደሚቀጥለው እርምጃ መራመድ የምንችል ሰዎች መሆናችንን የምናምን ሰዎች እንድንሆን ያደርገናል ማለት ነው። እና ግዴታችንም ነው ብዬ ነው የማስበው። ኃላፊነት አዋቂ መሆን ያደገ ሰው መሆን ወይም እንግዲህ ማቹር ያደረገ ሰው መሆን ማለት አንዱ ይሄ ነው፣ ኃላፊነቱ ይሄ ነው እና እነዛ ሂደቶች ግን በጣም አጋዥ ናቸው ብዬ ነው የማምነው። አጋዥ ናቸው። በዛም የምንኮራበት ማንነት እየገነባን ነው የምንሄደው ማለት ነው በየትኛውም አቅጣጫ መወሰን በመቻላችንና መሄድ በመቻላችን የሚመጣውንም ምላሽም መቀበል በመቻላችን ከራሳችን ጋር ያለው ለራሳችን ያለን ግምት በጣም እያደገ ቫሊዋችን እያደገ ነው የሚሄደው ነው የማስበው። እና ይህን መለማመድ ያስፈልገናል አንዱም የአዋቂነት ወይም የማንነታችን መለኪያም የሚሆነው ይሄ ይሄ ይመስለኛል። እና ከሰዎች ላይ ፓወራችንን መውሰድ አለብን። ለሰዎች የምናሻግራቸውን ኃላፊነቶች ቦታና ጊዜ አላቸው። ሰው ይሄ ሚታው አይደለም። ህጻናት ሆነን ልክ ነው፣ ወላጆቻችን እነሱም ይወስዱልናል፣ ውሳኔ የመወሰኑን ኃላፊነት ይወስዱልናል። እሱም እስከተወሰነ እድሜ ነው እየለቀቅንላቸው ለልጆችም እየተውንላቸው እንዲወስኑ እየፈቀድንላቸው ነው የምናሳድጋቸው። ስለዚህ ካደግን በኋላ ግን ያ የሌላ ሰው ኃላፊነት አይደለም፣ የማንም አጠገባችን ያሉ ሰዎች ኃላፊነት አይደለም። ግን ምክር እንሰማለን። ከትክክለኛ ሰው ምክር መስማታችንን እርግጠኛ መሆን ነው ሌላ የሚያስፈልገው ነገር። እሱን እያደረግን ግን እያንዳንዱ እየወሰን የምንሄድበት መንገድ እንዳልነው ቅድም ኮስት አለሁ። ይህንን ይህን አቅጣጫ እከተላለሁ ስል ያኛውን እየተውኩ ነው። ስለዚህ ይሄኛው እርግጠኛ የእኔ እንደሆነ የእኔ ፍላጎት፣ የእኔ ውሳኔ፣ እኔ ያመንኩበት መሆኑን እርግጠኛ መሆን አለብኝ ማለት ነው። መጠየቅ አለብኝ ራሴ ውስጤ መጠየቅ አለብኝ ማለት ነው። እስቲ የእናንተንም ሀሳብ አካፍሉን። በሚቀጥለው ቪዲዮ እንገናኛለን።